ወንድ ልጅ ካንቺ ፍቅር የሚይዘው ስታከብሪው፣ ስትቀበዩ፣ ስሜታ የሆኑ ነገሮች ላይ የደህንነት ስሜትን ስትሰጩ፣ አፕሪሽት ስታደርጊው፣ ለምሳሌ ህልሙን ዓላማውን ስትደግፊው፣ ታማኝ ስትሆኚ፣ ያ ማለት ስትጠብቂው፣ ለምሳሌ ጊዜ ቢጠይቅሽ ስፔስ ቢጠይቅሽ ጊዜ ቢጠይቅሽ መስጠት የምትችይ ሴት ከሆንሽ በፍቅርሽ ይወድቃል። ምንም አይነት ምክንያት ሊኖረው አይችልም እነዚህን ከምትሰጠው ሴት ፍቅር ላለመያዝ ነገር ግን እነዚህ እንዳሉ ሆኖ፣ ምክንያቱም እነዚህን ነገሮች የሰው ልጅ ለተባለ በሙሉ ሁላችንም ልንሰጥ የሚገባው እውነት ነው። ስናፈቅር በተለየ መንገድ በተለየ ትትና በተለየ ስሜት ልናደርጋቸው እንችላለን። ነገር ግን አንዳንዴ ደግሞ እነዚህ ነገሮች ልክ ዋጋ ላይኖራቸው ይችላል። ለምን መሰላችሁ? ዋጋ ማይኖራቸው አሁን ለምሳሌ በጣም የወደድሽው ልጅ አለማክበር አትችይ፣ ምክንያቱም ስሜቱ ያስገደድሻል። እሱ ማንም ይሁን ምንም ይሁን፣ ለምሳሌ በቃ ምንም ስራ የሌለው በወርቁ ራሱ ቢሆን አለመውደድ አትችም። ኦልሬዲ ፍቅሩ ካለው ውስጥ እሱ አለመቀበል አትችም። ባህሪው ሊሆን ይችላል ስራውን ዋት ይበርል አለመቀበል አትችም። ቀን ኦልሬዲ ልብ ውስጥ ፍቅርሽ አለ አይደለ? ነገር ግን ዋናው ፖይንት ምንድን ነው? ለምሳሌ እሱ ለአንቺ ተመሳሳይ አይነት ስሜት ከሌለው በተመሳሳይ አንቺ በምታዩ ወይን አንቺ በተቀበልሽው አንቺ በምታከብሪው መንገድ እሱ ለአንቺ ስሜት እንዲኖረው ከፈለግሽ ምንድን ነው ማድረግ ያለብሽ የሚለው ነው ጥያቄ መመለስ ያለበት። አብዛኞቻችን ሴቶች ምንድን ነው የምናደርገው፣ ስተት ነው የምንሰራው። ለምሳሌ ማድረግ የማንፈልገውን ነገር እናደረጋለን ይወደናል ብለን ሰለም እናስብ ማለት ነው። መስጠት የማንፈልገውን ወይ ከአቅማችን በላይ የሆነን ነገር ይብን እንሰጣለን። መልሰው ራሳችንን የሚጎዱ ነገር የሚጸጽቱንና የሚቆጩንን ነገሮች ሁላ እናረጋለን። ልመና ሊሆን ይችላል። ሴክስ መፍቀድ ሊሆን ይችላል። ቤተሰብ መሆን ይችላል። ገንዘብ ከሰራን ሀብት ነገር መስጠት ሊሆን ይችላል። እውነን ለመናገር ወንድ ልጅ በፍጹም ነው ምላችሁ። እነዚህ ነገሮች በፍቅርሽ እንዲወድቅ አደርገው። ነገር ግን ምን ስታደርግ ነው ሴት ልጅ በቀላሉ ሊያፈቅራት የሚችለው ካላችሁ ከኔ ጋር እስከ ተወሰነ ድረስ መቀየት ግድ ይላቸዋል። ምክንያቱም ትክክለኛው መንገድ እንዲያፈቅርሽ ወንድ ልጅ የምታሳምኝበት፣ ልብ ውስጥ የምታርፊበት መንገድ ትክክለኛ እነግራቸዋለሁ። ሀይ እንዴት ናችሁ ዮዲት ነኝ እንኳን ደህና መጣችሁ ወደ ዮድ ሃውስ ሁለት እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦች እናነሳለን ታዲያ ይህንን ቻናል ሰብስክራይብ ካላደርጋችሁ እባካችሁ ሰብስክራይብ የሚለውን በታች ተጫኑ አብራችሁ የደወል ምልክት መጫን ታዲያ እንዳይረሳ ለብዙ እህቶቻችን ደግሞ እንደርስ የቪዲዮን ሀሳብ ላይክ እናደርጋለን አብራችሁ ቆዩ አንደኛ ወንድ ልጅ በፍቅር የሚወድቀው ወይም ሊወድሽ የምታደርጊ ራስሽን ወደሽ ነው። ራስሽን ካልወደሽ ቃል እገባልሻለሁ አለ እሱንም አትውጪ። ብዙዎቻችን የምንሳሳተው ይሄንን ነው። ለምን ይመስላችኋል? ብዙ ሰው አፍቅሮ የሚያፈቅረውን ሰው ሳያገኝ ሲቀር ራሱን ያጠፋል። ግማ መርዝም ይጠጣል። አለ አበደም ሲባል የሰማነው ሰው አለ። ለምንድነው? ተቃላቸው ለራሳቸው በቂ ፍቅር ስለሌላቸው፣ ራሳቸውን በበቂ ስላላከበሩ በበቂ ስላላመኑበትና ስላልተቀበሉት ያንን ማንነታቸውን የወደዱት ሰው ስለመጣ የሚሞላላቸው ስለሚመስላል ነው። እነዛ ሰዎች ራሱ እሺ ብለው ፍቅራቸውን ተቀብለው አብረዋቸው ቢኖሩ ጤነኛማ የፍቅር ህይወትን አያኖሯቸው። ይህንን ነው ብዙዎቻችን መርዛማ የሆነ ግንኙነት ውስጥ የምንገባው፣ ብዙ ጊዜ ጸብ የሚበዛበት አቢዩዝ ምንድደረግበት ግንኙነት ውስጥ የምንገባው ራሳቸውን ከማይወዱ ሰዎች ጋር በፍቅር ስንውድቅ ነው። ራስሽን ቆንጂት በደንብ መውደድ መቻል አለብሽ ራስን መውደድ ግለጭልኝ ካላችሁ አክሴፕት ማድረግን ያካትታል ለምሳሌ ወደድኩት ብለሽ ያሰብሽው ልጅ የሆነ አስተያየት ቢሰጥሻሉ ሰ ውፍረትሽ ቢልሽ ወፍራሙንሽ ወይ ቅጥነትሽን ሲያስጠላ ቅጥነትሽ ቢልሽ ለመወፈር መጋጋጥ ወይም ውፍረትሽን ለመቀነስ እሱን ኢምፕረስ ለማድረግ ምትጋጋጭ ከሆነ የዛን ነው ራስሽን እንደማትወጭ የምታሳዩ ምክንያቱም አልተቀበልሽውማ መጀመሪያ ራሳችንን ስንወድባት ማክበር ነው አፍንጫሽን፣ ፀጉርሽን፣ ቁመናሽን፣ የቆዳሽን ከላር አክሴፕት ማድረግ መቻል አለብሽ። ከሱ ጋር ተስማምተሽ መኖር እሱ መውደድ እሱ ማክበር ነው። ደን የሚመጣውም ሰው ራሱ አንቺ ራስሽን በምታይበት አንግል ለሚያይሽ አንቺ ራስሽን ባፈቀርሽ በወደድሽው ልክ ነው ያም ሰው ሊያይ የሚችለው። ስለዚህ ይሄንን ፖይንት ከረሳሽ ወይም እዚህ ላይ ደካማ ከሆንሽና ራስ መውደድ ላይ ብዙም እውቀት ከሌለሽ ያንን ሰው ህይወት ውስጥ ቢመጣ በጣም ነው የሚዘርብል የምታደርጊው። ምክንያቱም ሲከፋሽም ስታዝኚም እሱን ነው የምትፈልጊው። በራስሽ አትቆሚም። ቁምም የተወሽ ቀን ደግሞ በቃ ቅድም ያነሳናቸው እስከ ማበድ ራስን እስከ ማጥፋት ራስን በሐዘን ላያችን ላይ እስከ መቆለፍ እንደርሳለን። ሀገር እስከ መቀየር፣ ቀኑ ሙሉ እስከ ማልቀስ እንደርሳለን። ያ ምንድነው ለራሳችን በቂ ፍቅር ሳይኖረን የሚመጣ ነው። ከራስሽ ጋር በፍቅር ከወደድሽ ለራስሽ የምትሰጫቸው ቦታዎች፣ ክብሮች ራስሽን ማድረስ የምትፈልጊያቸው ቦታዎችና ሌላ ሰዎችን የምታዩ ወይም ሰዎችን አትራክት ያደርጋል። እንዲወድሽ እንዲያፈቅርሽና አብሮሽ እንዲሆን የፈለገ ወንድ ይህንን ሊያይ ይገባል። ራስሽን ስትወጂ እያየ ወንድ እንደዛ መወደድን ይፈልጋል። ምክንያቱም ራሳቸውን የሚወዱ ሰዎች ሰዎችን እንዴት መውደድ እንዳለባቸው ያውቃሉ። ወንድ ልጅ ደግሞ ከራሷ ጋር በፍቅር የወደደች ሴት የወደቀችን ሴት ይወዳል። ለምን መሰላችሁ? ራሷን ትጠብቃለች። ውብ ናት። ጠረኗ ደስ ይላል። ምን አትራክት የሚያደርገው ይህ ስ በኋላ ከጠረኗ በላይ ጸባያ፣ ባህሪዋ እሱ ላይ አትጣበቅም። ኖራ ኖረ ቢግዲል አይሆንም። መውደዷን ካወቀ በቂ ሌላውን ሄዶ የሚወስደው ነገር ስለሆነ እየሮጠ ነው የሚመጣው። አትልፊ፣ ራስሽን መጀመሪያ አፍቅሪ፣ በፍቅርሽ እንዲወድቅ ከፈለግሽ ወንድ ልጅ። ሁለተኛው ስሜቷን መቆጣጠር ከምትችል ሴት ጋር ወንድ ልጅ በፍቅር ይወድቃል። ራስሽን ብቻ ሳይሆን ደግሞ ስሜትሽንም መጠበቅ መንከባከብ ስሜትሽን እንዴት መጠበቅ እንዳለብሽ ወይም ኢሞሽናል ኢንተለጀንስ ሊኖርሽ ይገባል። ስሜትሽን ካልተቆጣጠርሽ ለማኝ ትሆኛለሽ። ትለምኛለሽ፣ እሱን ፍቅር ትለምኛለሽ፣ አብሮሽ እንዲሆን ትለምኛለሽ። ከሱ ጋር አብረሽ ብቻ አይደለም፣ በፍቅር ብቻ አይደለም፣ አንቺ የያሹ ፍቅር የሚባል ደስ የሚል ነገር ካልተቀበልከኝ ካልወሰድክልኝ እያሽ ደጅ ትጠኛለሽ። እዛ ፖዚሽን ላይ ራስሽን ካቆምሽ እነዚህን ነገሮች የምታደርጊ ከሆነ ከአንቺ ትግፊያለሽ፣ ትርቂያለሽ። እንዲንቅሽ እንኳን እንዲወድሽ ልታሳምኝ። የሆነ እኮ ተራ አንድ ሰው ሊሆን እኮ ይችላል፣ ማንም ማለት ነው። አንቺ ስለወደድሽው ኢነርጂ እሱ ጋር ስላለ ብቻ ነው ውድ ሆኖ የታየሽ፣ አብሮሽ እንዲሆን ይጓጓሹ። ስለዚህ ግን ያንን የምታሳይበት መንገድ ብዙ ሊሆኑ ይችላሉ። ለምሳሌ አጠገብሽ ሲሆን ደስ በሚል መንገድ ስታወሪው፣ አሪፍ ጊዜ እንድታሳልፉ፣ ድል እንዲሰጥሽ ስትጠይቂው እስቲ አብረን እንሁንና እንደዚህ እናደርግ። በቃ ስሜትሽን ካሳወቅሽው ያንን መቀበል ካልፈለገ አያቶኝም ይቅር ምናምን ካለሽ የዛኔ ስሜትሽን ለማሳየት፣ ለማስረዳት፣ ለማረጋገጥ ደጃት ጭኝ። ያንን የምታረጊበት ደግሞ ትልቁ ነገር ስሜትሽን መቆጣጠር። ስሜቷን የምትቆጣጠር ሴት ዋጋ አላት። ዋጋ ያላትን ሴት ደግሞ የትኛውም ወንድ ሊለቅ ወይም ሊተው አይፈልገም። አንደኛ ማወቅ የሚፈልገው ማየት የሚፈልገውን እንድትሰጠው የሚፈልገውን ነገር በቀላሉ አያገኝም። ብቸኛው የሚያውቀው ነገር ምንድን ነው? መውደድሽን ብቻ ነው። መውደድሽ ደግሞ እሱ ካልፈለገ፣ እሱ መቀበል ካልፈለገ፣ እሱ ፈቃደኛ ካልሆነ፣ ወይም እሱ እንዳንቺ ሊያሳይሽ ካልፈለገ፣ ወይም ለፍቅራችሁ እድል መስጠት ካልፈለገ ሚገነፍል አይደለም። ዝም ብሎ እየወጣ ደጅ የሚጠና ኦር የምታሳድጅው እንዳልሆነ ታስተምሪዋለሽ። የዛኔ እችን ሴት ማጣት አይፈልግም። ይመጣል አብሮሽ ለመሆን ይሞክራል፣ ጥረት ያደርጋል። ምክንያቱም አጓጊ ነሻ። ውድ ዋጋ ያለውን ነገር ማንም የፍቅር ስሜት እንኳን ባይኖረው ድል ስጠው ልሞክር እስቲ እያለ ሀሳብ ይኖረዋል። ነገር ግን ያንን እንኳን እንዳያስብ የምታደርጊው ስሜትሽን መቆጣጠር ካልቻልሽ ነው። ሽ ያደርጉታል። የምታደርጊያቸው ደግሞ ለእሱ ያለሽ ስሜት የሚያስደርግሽ ነገር ከአንቺ ርቆ እንዲሄድ ያስገድደዋል። ሶስተኛ እንዲያፈቅርሽ ወይም እንዲወድሽ ከፈለግሽ ወንድ ልጅ ራስሽን ጠብቂ። ራስሽን መጠበቅ ስንል እያወራ ያለው ስለ ንጽህና ብቻ አይደለም እያወራሁት ያለው ስለ ጭንቅላት እያወራሁ ያለሁት ስለ ስነ ልቦና እያወራሁ ያለሁት ስለ ሜንታል ነው ንጽህና ምንም ጥያቄ የለውም መጀመሪያ ላይ የሚመጣ ሊሆን ይገባል እሱን ኢምፕረስ ለማድረግ ሳይሆን ራስሽ ሰው ሰጦዎች ያ ግድ ነው በተለይ ሴት ስንሆን ደግሞ ሞር ግድ ነው በቃ ምክንያቱም ንጹህ ስትሆኝ የሚሰማሽ ኮንፊደንስ አለ ኮንፊደንስን የሚያመጣው አንደኛው ነገር ራስን መጠበቅ ነው ስነ ልቦናሽን መጠበቅ በሌላ ሰዎች አስተያየት በሌላ ሰዎች ንግግር የማትሸበሪ ሌቭል ለመድረስ መቻል አለብሽ። እሱን ለምሳሌ ከሌላ ሴት ጋር ብታዩ ኦር ሌላ ሴት ጋር ግንኙነት እንዳለው ብታጭ የዛኔ ቶሎ የምትረበሽ ሴት ከሆንሽ ስነ ልቦናሽ ጠንካራ አይደለም፣ ቶሎ የምትሸበሪ ነሽ። ስለዚህ እዛ ነገር ላይ መስራት መቻል አለብሽ። እሱም ከሌላ ሴቶች ጋር ስታዩ፣ ማናችንም የምንወዳቸውን ሰዎች ስናይ እንቀናለን። ያንን ነገር አይተሽ ግን ወዲያው አሁን ቅድም ስሜታዊ ሆነሽ ስሜትሽን የምታንጸባርቂ ከሆንሽ ጠንካራ እንዳልሆንሽ ታሳየዋለሽ። ለሱ ከጠንካራ ካልሆነች ሴት ጋር ምን መሆን መታየት አይፈልግም። ስለዚህ ስነ ልቦናሽን ማጠንከር መቻል አለብሽ። ፊዚካሊሽን ከቻልሽ ማጠንከር መቻል እራሳችንን መጠበቅ ሲባል አንደኛው ይሄን ነው። በቃ ፊዚካሊም እሱ አሁን ለምሳሌ አንቺ ምናልባት ውፍረትሽን ሊወድ ይችላል ወፍራም ከሆንሽ፣ ቅጥናትሽን ሊወድ ይችላል ቀጭን ከሆንሽ። እሱ አይደለም ችግሩ እነሱን ለማስተካከል ብቻ አይደለም። ራስሽ ኤክሰርሳይዝ ስትሰሪ ሊሆን ይችላል። ለሱ ያለሽ ስሜት እሱ አልፈልግሽም አይ እንኳን ቢልሽ እነዛ ነገር ላይ የምታወጫቸው ኢነርጂዎች በቀላሉ ከሱ ላይ የተወሰደብሽን ፓወር ይቀንሳል። የዛኔ እሱ አንቺን ለማየት ይገደዳል። ምክንያቱም ምንድነሽ በጣም እንደፈለገ የሚያገኛት በፈለገ ሰዓት ሚነካት ሊሆን ይችላል በፈለገ ሰዓት ሚያወራት ሊሆን ይችላል አሊያም ደግሞ በቀላሉ የምትገኝ በቀላሉ ሁሉም ነገር የሚያገኛ ሴት ትሆኛለሽ። ነገር ግን እነዚህ ነገሮች ላይ ራስሽን የምጠብቂ ከሆነ ለሌላ ነገሮች ጊዜሽን ታካፊ ያለሽ ለሌላ ነገሮች ጊዜሽን ስታካፊ፣ ኢነርጂሽን ስታካፊ፣ ራስሽን ስጠብቂ፣ አዲስ ነገር ስትሞክሪ ምን ትሆኛለሽ? ውብ ሴት ትሆኛለሽ። ውብ ከሆንሽ ደግሞ አብሮሽ መሆን ለምንድ ነው የማይፈልገው ወንድ ልጅ ምን ምክንያት አለው? ምክንያቱም የሚያዩት ነገር በጣም ነው የሚስባቸው አይቶ መጥተው ደግሞ እንደፈለገ እንደማያገኝ ሲያቅ ሞር ያሳድደዋል። ያን ነገር የዛን ምን ይሆናል ስለአንቺ ማሰብ ይመጣል። ስለአንቺ አሰበ ማለት ደግሞ የሀሳብ ድግግቦች ምን ይሆናሉ ፍቅር ይሆናሉ። ያንን ፍቅር ይዞ ይመጣል። እሱን ለሱ ተይ። አንቺ ግን ራስሽ ላይ የግዴታ ብዙ ጊዜሽን ልታጠፊ ይገባል። ራስሽ የምትጠብቂ፣ ራስሽ የምትወጂ፣ ስሜትሽ የምትቆጣጠሪ ሴት ከሆንሽ የትኛውንም ወንድ በፍቅር የመጣል አቅም ይኖርሻል። አራተኛው ወንድ ልጅ እንዲያፈቅርሽ ወይም በፍቅር እንዲወድቅ ከፈለግሽ ፐርፌክት ለመሆን አትጋጋጭ። ፍጹም ሆነን ለመታየት እንሞክራለን ለማን? ለወደድ ነው ሰው። ለወደደሽ ሰው ፍጹም ሆነሽ ለመታየት የምታደርጊው ጥረት ራስሽን ነው የሚያሳጣሽ። እሱ መሳቂያ ነው የሚያደርገሽ ሲጀመር። ማለት ምክንያቱም ያውቀዋል። ሆን ብለሽ እሱን ኢምፕረስ ለማድረግ ወይም እሱን አንቺ ጋር ለማስቀረት እሱን እጅሽ ለማስገባት ወይ እጅሽ ካለ ከእጅሽ እንዳይሄድ የምታደርጊያቸው ነገሮች እንደሆነ ያውቀዋል። ምክንያቱም ወንዶች በባህሪያቸው ራስ ወዳድ ናቸው። ለምሳሌ እንደዚህ የምትሆኝለት ለሱ ብቻ፣ ያለ አንተ ወንድ የለም አንተ ብቻ ነህ ለአንተ እንዲልሁን እንደዚ አይነት ካራክተር ካለሽ ያውቀዋል። ያንን በጣም ነው የሚፈልጉት። ላያፈቅርሽ ዲፕዳውን እኮ አያፈቅርሽም። አብሮሽ አብሮሽ ለመሆን ግን ምቾት ስለምትሰጪው አብሮሽ ሆና ችግር የለባቸውም። ነገር ግን የሆነ ቀን ወካዊ በቃ መራመድ የምትችይ ሴት መሆንሽ ልታሳዩ ይገባል። በምን ካልሽኝ፣ አጉል ፐርፌክት ልሁን በማል ባለ ማለት ነው ያንን ደግሞ የምታደርገው ራስሽን በመሆኑ ነው። ራሳችንን ካልሆንን እንዳልኳቸው ልክ እንዳሁን እንደሚመጻደቀው ወንድ ላይ እጅ ላይ ነው የምትወድቂ። ራስሽን ከሆንሽ ለምሳሌ አንደኛው ራስን መውደድ ነው ያቷል መቀበል ነው። ግን ደግሞ ያንን ማነትችን ያመንሽበት፣ የተማመንሽበት እሱ አሁን ለምሳሌ ከወደደሽ ጥሩ አብሮሽ ይሆናል። ካልወደደሽ ወይም እንዳልወደደሽ ሲያሳይሽ ከሱ ጋር የምትሄጂ ሴት ነው እንጂ መሆን ያለብሽ እዛ በቃ ተለጥፈሽ ምን ልውን እንደዚህ በሆን እኮ እንዲህ ብራመድ ይህንን ብለብስ ይህንን ቻፕስቲኬን ብቀይር፣ አንዳንዶች እንደሆኑ ኦቨር ይሄዳሉ። አደለ ኢምፕረስ ለማድረግ ወንድ ልጅን አብሯት እንዲሆን እንዲያገባት ብላ ራሱ ራሷን እስከ መስጠት የምትደርስ እጅግ በጣም አሳዛኝ ሴቶች ሞልተዋል። እሷን እንዳትሆኝ። እሷን መሆን አያስወድድም። ወደደኝ ብለሽ ካመንሽ እንደዚህ ሰለውን ሽለት ራስ ወዳድ ስለሆነ የሆነ ቀን ደግሞ ከአንቺ በተሻለ አፕዴት የሆነም በምታደርገው ሴት ይቀይርሻል። ሁሌም ቢሆን ለራሳችን ስንል በሆነ ደረጃ ፐርፌክት መሆን ለራሳችን ነው። ታዲያ ለራሳችን ለሆነ ሰው ግን እንዲወደን እንዲያፈቅረን ብለን አጉል ፐርፌክት ለመሆን መጋጋጥ መሳቂያ ነው የሚያደረግሽ። ወር የሆነ ቀን ትቶሽ የሚሄደው ዛሬ የሚገለገልሽ ሴት ነው የምትሆኚ። ሁሌም ራሳችንን መሆን፣ መውደድ፣ መቀበል። ሁሌም የራስ ያለሽን ነገር መኖን በዛው ልክ ያለውን አትራክት ያደርጋል። ያንን ያከበረ ያንን የተቀበለና አንቺነትሽን ሳይቀይረው ልቀየርልህ ሳቲውም ልቀይርልህም ሳቲው የተቀበለሽ ወንድ ይመጣል። ይሄ ያው ትክክለኛው መንገድና የሚሰራው። ፐርፌክት ለመሆን መጋጋጥ ተወዳጅ አያረግሽ። ራስ መሆን ራስሽን ከሆንሽ ይወድሻል፣ ወንድ ልጅ ይቀበልሻል፣ ያከብርሻል። ስተኛውና የመጨረሻ ወንድ ልጅ እንዲያፈቅርሽ ከፈለግሽ ለምሳሌ የማይወድሽ የማያፈቅርሽ ወንድ ከሆነ እሱ እንደሆነ መቀየር ሀሳቡን እንዲቀይር ከፈለግሽ ማድረግ የምትችል የሴትነት ወይም ፌሚኒን ኢነርጂሽን መጠቀም መቻል አለብሽ። ሴትነቴን እንዴ ልጠቀም ካልሹ በማርከስ አይደለም። የመጀመሪያ ሰው መታወቂያ ያለበት ሁሌ በመገኘት አይደለም። ሁሌ አሁን ለምሳሌ ፐርፌክት ሆነሽ በመገኘት አይደለም። ይሄ ሴትነት እንትን አለም፣ ኢነርጂ አይደለም ባይዘይ ማለት ነው። ብልሃትሽን በመጠቀም ነው። ለምሳሌ እንዲያይሽ የምታደርጊ ሊሆን ይችላል፣ የምታወሪበት መንገድ ሊሆን ይችላል። ካንቺ ጋር ጊዜ እንዴ የምታደርጊበት መንገድ አሁን ለምሳሌ የወደድሽው ልጅ እኔ ሰላም አላቀው ነው እንጂ የሚውልበትን ቦታ ባቅ ኦሊያም ደግሞ ምን አይነት ሰው እንደሆነ ብረዳ በቀላሉ እንዴት መጠቀም እንዳለብሽ ላስረዳሽ ይችላሉ። ፐርሰናል ነገር ግን የእሱን አክቲቪቲዎች በመከተል እሱ የሚወደውን የሚጠላውን የሚረብሸውን ሊሆን ይችላል ወይም አክሴፕት የሚያደርገውን ነገሮች እዛ አካባቢ ከተገኘሽ አላም ለምሳሌ ወንድ ልጅ የምታደንቀውን ሴት ይወዳል። በቀላሉ ያ ስሜት ቫሊዴት መደረግ ለምሳሌ የሚያደርገው ነገር በጣም ደስ እንደሚል የሆነ ቀን ዋጋው ትልቅ እንደሚሆን ከገፋበት እንደዚህ በማድረግ ኢምፕረስ ማድረግ መቻል አለብሽ። እንዲቀርብሽ ታደርጊዋለሽ በቀላሉ። ማለት ማውራት ከጀመራችሁ በኋላ አብረሽው ስትሆኝ ታዲያ ሴት በመሆን ሴት በቃ አብሮሽ የሚሆነው እንደ ወንድ ጓደኛሽ እንዲያይሽ ከፈለገ ተመሳሳይ አክሽን ለምሳሌ ቅድም ብዙ አንስተናላ ራስ መጠበቅ ሊሆን ትችላል። አንድ አይነት ጠረንሽን እንዲለምድ ማድረግ ሊሆን ይችላል። አንድ አይነት ነገር ለረጅም ጊዜ አብረሹ በማውራት ሊሆን ይችላል። ሲያውራሽ በማዳመጥ ሊሆን ይችላል። የሰው ልጅ በተፈጥሮ ስለ ራሱም ሆነ ስለሚወደው ነገር ስታዳምጪው፣ ስትሰሚው ሀሳቡን እንዲቀየር ያደርጋል። በነገራችሁ ላይ ይሄንን ሁሉ ነገር የምታደርጊው ማንነትሽ ከሆነ ባህሪሽ ከሆነ ነው እንጂ እሱ እንዲወድሽ ብለሽ የምትተውኙው እንዳይሆን፣ በፍጹም አይሰራም። ስትተውኝ ትያዣለሽ አለሽ ያ ቃል ማቅ እንዳይመስልሽ፣ ይሄ የሞኝ ሴት ሀሳብ ነው የሚሆነው ነገር ግን ይሄ እንዴት አርጌ እንደማስረዳቸው አላቅም፣ ግን ፌሚኒን ኢነርጂ ምንድን ነው ብላችሁ ከጠየቃችሁ መልስ ይኖሯል። ወይም የሴትነት አቅም፣ ሴትነቴን እንዴት ልጠቀም የምወደው ልጅ ለመማረክ፣ እንዲቀርበኝ፣ እንዲወደኝ መረሳት የሌለበትን ነግሬያቸዋል። ዝቅ እንዳትዪ፣ እንዳታንሺ፣ እንዳታጣጢው በመውደድሽ ኦር ከሱ ፍቅር ስለያዘሽ የማነስ ወይም ልክ ያለመሆን ስሜትና ራስን የመውቀስ ስሜት ውስጥ እንዳቱ አይወክልሽም። ደግሞ በዛው ልክ ደግሞ ሄደሽ ዝቅ እንዳትይ ከዛ ውጭ ያለውን ግን በሙሉ ተጠቅመሽ እንዲወድሽ ማድረግ ትችያለሽ። ሀሳቤን ከወደዳችሁ እስከተቀበላችሁት እና ለሌሎች ይጠቅማል ብላችሁ ካመናችሁ ለእኔ በላይ ካሳውቆኝ ለሌሎቹ ሼር አሉ ሁኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስከመጣች ሰላም ይሁን።